ይዘን ነው ወደዛ ትግል ውስጥ ምንገ በዛ መጠን ነው እየተዘጋጀን ያለ ነውና፣ ያለ ምክንያት አይደለም የምልህ። አሁን እኛ ባሰብነው መልኩ ይሄን ህዝባዊ ቢተኝነት ካስነሳ ነው እኔ ምናልባት በዓለም በከፍተኛ ዝግጅት የተካሄደ ህዝባዊ ቢተኝነት ነው የሚሆን። በከፍተኛ ጥንቃቄ የተካሄደ ህዝባዊ ቢተኝነት ነው ይሄ። ደግሞ ውጤቱን ይወስማል። ውጤቱን መልካም ያደርገዋል። ያሰብነውን ነገር የማሳካት እድሉን ሰፊ ያደርገዋል እና በዛ ደረጃ መታየት አለበት። ሌላው የግንቦት የሚለው ያው በልብ ወለድ መጽሐፍ ውስጥ ተካቶ ስለነበረ ማንፌስቶ አንድ ስም ያስፈልገዋል ብዬ አምኜ ነው ግንቦት የመረጥኩት። አሁን ደግሜ ግንቦትን አስቀምጨዋለሁ፣ ያለ ምክንያት አይደለም። አሁን የስርዓቱ ያገዛዙ ፕሮፓጋንዳ የግንቦቱ ምርጫ ህብረተሰቡ ይሄን በጥንቃቄ ማየት አለበት። ኢትዮጵያ በምንም ተአምር በምርጫ የሚፈታ ችግር የላትም። የግንቦቱ ምርጫ ችግሩን ያባብሰዋል እንጂ ወይም ደግሞ መፍረሳችንን አይቀሬ ያደርገዋል እንጂ የሚፈታልን ችግር የለም። ይሄ የግንቦት ማንፌስቶ ግን ችግራችንን እንድንፈታ ማድረግ ነው ያለው። ስለዚህ መንግሥትና አጫፋሪዎቹ ትኩረታቸው የግንቦቱ ምርጫ ላይ ሲሆን፣ ሌሎቹ ተቃዋሚዎቹና ደግሞ የነሱ ደጋፊ የሆነው ሕዝብ ሚዲያው ትኩረታችን መሆን ያለበት የግንቦት ማንፌስቶ ላይ ነው። ነገር ግን ግንቦት ላይ ነው ወይ ይህን መጠበቅ ያለብን የሚለው ነገር ነው። ዝግጅታችን ነው የሚወስነው። ከግንቦትም በኋላ ሊሆን ይችላል፣ በግንቦትም ሊሆን ይችላል፣ ከግንቦትም በፊት ሊሆን ይችላል መቼ ነው የሚለውን ነገር የሚወስነው የኛ ዝግጅት። መሬት ላይ ያለው ነባራዊ ሁኔታ ከበቂ በላይ ፈርታይል ነው ተዘጋጅቶ እያየነው። ዋናው አሁን እነዛን አስራ አንድ ቅድመ ሁኔታዎች የማሟላቱን ስራ መስራት ያለብን የፖለቲካ ኃይሎች፣ ሚዲያው፣ ሲቪክ ማህበራት፣ እኛ ይህን እስከሰራን ድረስ የግድ ወራትን መጠበቅ የለብን፣ በአጭር ጊዜም ሊጀመር ይችላል። ስለዚህ የግንቦትን ጉዳይ በዛ መልኩ ብናየው ጥሩ ነው ማለት ነው። ሁለት ምናልባት ለተመልካቾች እንደው የአስራ አንዱ ቅድመ ዝግጅት የሚለውን እንደው በተወሰነ አርስት አርስቱን ለማንበብ ለግንዛቤ እንዲረዳቸው ነው። የመጀመሪያው የጋራ አደጋን በጋራ መታገል ነው። ሁለተኛው በስልቱ አዋጭነት ላይ መተማመንን መፍጠር ነው። ሶስተኛው ባለድርሻ አካላትን አስቀድሞ በብቃት ማስተባበር ነው። አራተኛው በጠራ ስልት እና እቅድ መመራት ነው። አምስተኛው ትግሉ ለላቀው ውጤት የሚበቃ መሆኑን አስቀድሞ ማመንና ማሳመን ነው። ስድስተኛው ለአገዛዙ አካላት አማራጭ እድልን አለመንፈግ የሚል ነው። ሰባተኛ የተጠያቂነት ስጋት እንቅፋት እንዳይሆን ማድረግ ነው። ስምንተኛ በራስ ፍቃድ ከሰላማዊነት መንገድ አለማፈግፈግ ማለት ነው። እንዲሁም ዘጠነኛ ሳያሸንፉ ማል ላይ አለመቆምን ማረጋገጥ ነው። አስረኛ የማይነጥፍ አመራርን መፍጠር ነው። አስራ አንደኛ በቂ የተሳታፊነትን መጠን መፍጠር የሚል ነው። እንዲዚህ አስራ አንድ ቀድመው ሁኔታዎች ናቸው። እውነት ለመናገር ልደቱ እንዳልከውም አብዛኞቹ የታለፉና የተካሄዱ ናቸው። ትንሽ የሚቀሩ አሉ። እነሱን አስተባብሮ ወደ እርምጃ መግባት ነው የሚቀረው። እንግዲህ እናንተ ዝግጅት ምን ላይ ነው፣ መቼን ጠብቅ የሚለው እንዳለው ነው። በቀነ ቀጠሮ ይሄ ቀን ነው ብላችሁ እንደማትገልጹ እናውቃለን። ግን መሬት ላይ የተሰራ እንዳለ ብዙ ነገሮች ተመቻችቶ እንዳለ የቀረው ትንሽ የማስተባበር እና የመናበብ ነገር ካልሆነ በስተቀረ አብዛኛው ነገር ያበቃ የተጠናቀቀ እንደሆነ እንገምታለን። እንደው ልደቱ ጽሁፍ ላይ ቅር ያለኝ ማለት አልችልም፣ ምናልባት በተረዳሁት መጠን ነው ጽሁፍህን። አብይ አህመድ ይታወቃል። እውነት አብይ አህመድን መስበር፣ ማሸነፍ፣ በኃይል ማስወገድ ካልሆነ በስተቀረ አብይ አህመድን ወደ ሽግግር መንግስት እንዲመጣ በየትኛውም ጫና ማድረግ እንደው ከውጤትም አንጻር ምን ያህል ኢትዮጵያን ያስኬዳታል? ከሚሊዮን በላይ ንጹሐን ደም እጁ ላይ ያለበትን ሰው ለፍትህ የሚፈለግ ሰው ነው። ቢያንስ በፍትህ አደባባይ ቆመው ቅጣቱን ማግኘት ያለበት ሰው ነው። ይህን ሰው ለሽግግር መንግስት እንዲሆን እጁን ጠምዝዞ እስከዛ ድረስ የህዝባዊ እምቢተኝነት ይሄዳል የሚለው ነገር ከዛ ሳቢያ አብይ አህመድ በእንደዚህ አይነት ጫና ወደ ሽግግር መንግስት ለመምጣት ፈቃደኛ ባይሆንስ ምንድን ነው የኃይል እርምጃ ነው ወይስ ምንድን ነው ብዙ ነገሮች በሀይብይ የመጀመሪያውም አንድ ጽሁፍ ላይም እንደዚሁ የአብይ አህመድን መልካም ፍቃድ የሚፈልግ ሀሳብ አቅርበ ነበር እና አብይ አህመድ እዚህ ውስጥ ምን ይሰራል ምን ቤት ነው እሱን ማወቅ ነው እኮ ካልጠፋ ካልተወገደ ካልተሰበረ በቀር ኢትዮጵያ ውስጥ በሱ ቤትኛውም በጫናም ይሁን በመልካም ፍቃዱ የሚመጣ ለውጥ ለኢትዮጵያ የሚጠቅም አይደለም እና እዚህ ላይ ምናልባት እኔም በደንብ ካልተረዳሁት ተመልካቾችም ካልተረዱት እስቲ እንድታብራራልን እድሉን ልስጠን። ጥሩ ጥያቄ ነው። እኔ በጠቅላይ ሚኒስትሩ ተስፋ ከቆረጥኩ አመታት አልፈውኛል። መሳይ ታውቃለህ፣ ለመጀመሪያ ጊዜ አደባባይ ወጥቼ ጠቅላይ ሚኒስትር አብይ አህመድ ቁጥር አንድ የኢትዮጵያ ህዝብ፣ የብሔራዊ ደህንነት አደጋ ናቸው፣ ስጋት ናቸው ብዬ ከፈረጅኩ ቆይቻል። አሁን እንደዚህ ካልኩት ሰው የምጠብቀው ተስፋ ሊኖር አይችልም። ግን ጽሁፉ ምንድን ነው የሚለው፣ በቃ መትረፍ የምንችለው መዳን የምንችለው በህዝባዊ የሚተኝነት ነው፣ በሽግግር መንግስት መቋቋም ነው። ሁሉን አቀፍ በሆነ ጦርነት ቆሞ ወደ ሰላማዊ ሁኔታ መሄድ የምንችለው ሁሉን አቀፍ የሆነ የሽግግር ሂደት ውስጥ ስንገባ ነው። ለዚህ ጥያቄ መልስ ለማግኘት ሁለት ነገሮች ያስፈልጋሉ ወይ የጠቅላይ ሚኒስትሩ ፈቃደኝነት ያስፈልጋል። ለምን? ሁሉ ነገር የተቆጣጠሩት እሳቸው ስለሆነ ወሳኙ እሳቸው ስለሆነ፣ ወይም ደግሞ በህዝባዊ ቢተኝነት ተገደው ከስልጣን መወገድ አለ። እነዚህ ሁለት አማራጮች ከፊታችን አሉ። እዛው ጽሁፉ ምንድን ነው የሚለው ቀጥሎ ላለፉት ሰባት ዓመታት ባህሪያቸውን እንዳየነው ግን ጠቅላይ ሚኒስትር አብይ አህመድ በህይወት እስካሉ በስልጣን እስካሉ ድረስ ይህን ጥያቄ ይቀበሉታል ተብሎ አይጠበቅም፣ አይቀበሉትም። ስለዚህ ወደዱም ጠሉም በህዝባዊ እንቢተኝነት ነው ተገደው ይህን ጥያቄ እንዲቀበሉ መደረግ ያለበት የሚል። ስለዚህ እኔ እሳቸው ላይ ምንም ተስፋ የለኝም። እሳቸውን ማዕከል ያደረገ ትኩረት ያደረገ የትግል እንቅስቃሴ መካሄድ አለበት የሚል እምነት አለ። ምክንያቱም የፓርቲንም የመንግስትንም መዋቅር ተቆጣጥረው ጠልፈው ወስደው በአገር እና በህዝብ ህልውና ላይ አሁን በየቀኑ እየወሰኑ ያሉት እሳቸው ናቸው። ይሄ ሰውዬ በእጃቸው የሚሊዮን ህዝብ ደም ነው ያለው። አገሩ ኢትዮጵያ ሆኖ ነው እንጂ ዛሬ እሳቸው ቤተመንግስት አልነበረም መኖር የነበረባቸው። ዛሬ እሳቸው እስር ቤት ነው መኖር የነበረባቸው። ችሎት ላይ ነው መቅረብ የነበረባቸው። ግን አገሩ ኢትዮጵያ ሆነና የአገር መሪ ሆነ ቀጥለዋል ቀጥለዋል ቅድም እንዳልኩህ ወይ በፓርቲ ውሳኔ፣ ወይ በመንግስት ውሳኔ ኢቨን በሙስና በጸረ ሙስና ኮሚሽን ክስ ዛሬ ፍርድ ቤት መቆም የነበረባቸው ሰው ናቸው ሳይሆን ወንጀለኛ ናቸው። ኢትዮጵያ ሆኖ ነው ሆኖ ነው እሳቸው መሪ ሆነው የቀጠሉት እና ከዚህ ሰውዬ ምንም የምጠብቀው እንትን የለም። ግን ነገ ለምሳሌ ተነስተው በቃ እንደማያዋጣ አካሄደ ገብቶኛል፣ ስለዚህ የምትሉትን ጥያቄ የህዝብ ጥያቄ ተቀብያለሁ፣ በአስቸኳይ ሁሉን አቀፍ የሆነ የሽግግር ሂደት መቋቋም አለበት፣ በአስቸኳይ ጀኒውን የሆነ ሀቀኛ የሆነ የተኩስ ማቆም ስምምነት መፈረም አለበት ብለው ቢቀበሉ ሰየው ከዛ በኋላ ስለሰሩት ወንጀል በህግ ይጠየቃሉ የሽግግር ጊዜ ፍት አለ። እንኳን እሳቸው እኛም ሁላችን የሰራ ነው ወንጀል ካለ ያ የሚታለፍ ነገር አይደለም። በሽግግር ፍትህ ዘመን ሁላችንም እንደሰራ ነው እንደ ጥፋታችን እንዳኛል። ግን ልቦና ቢሰጣቸው ይኖራቸዋል ያ ልቦና የሚል እምነት የለኝ። ቢሰጣቸው ራሳቸውንም የሚመሩትንም መሪ አገርና ህዝብንም የማዳን እድል በእጃቸዋል በእጃቸዋል ቢጠቀሙበት ይጠቀሙበታል የሚል እምነት የለኝም። ቢጠቀሙበት ነገ ተነስተው ይህን ጥያቄ ተቀብያሉ ቢል ኦኬ፣ ጥሩ የመፍትሄው አካል ሆነሃል፣ ለሰራኸው ወንጀል ግን በሽግግር ጊዜ ፍትህ ትዳኛለህ ነው ልንለው የሚችል ነገር ግን በምንም ተአምር እኔ የደመደምኩትና እርግጠኛ ለሆን የሚችልበት ጉዳይ ይሄ ሰውዬ በስልጣን ላይ እስካሉ ድረስ በምንም ተአምር መፍትሄ የሚባል ነገር መቀበል ፍላጎት የላቸው እስከ መጨረሻው ድረስ በሀይል በጉልበት ህዝብን አንበርክኬ እገዛለሁ ብለው የወሰኑ ሰው ናቸው። ራሳቸውን ዘላለማዊ ንጉስ ለማድረግ የወሰኑ ሰው ናቸው። ከሰባት ዓመታቸው ጀምሮ የዋሹ አይደለም ያን የተናገሩ ይሄ ሰውዬ በስልጣን ላይ እስካሉ ድረስ ምንም የሚመጣ መፍትሄ የለም። ይሄ ሰውዬ ይህን የህዝብ ጥያቄ መቀበል ያለባቸው ተገደው፣ ያን ሊያስገድድ የሚችል ያን ውጤት ሊያመጣ የሚችል ህዝባዊ ቢተኝነት ነው ምንጠር እንጂ ከእሳቸው የምንጠብቀው መፍትሄ የለም። ግን ማሳየት አለብን። ሰው ናቸው፣ ህሊና አላቸው ከፈለጉ ራሳቸውንም ቤተሰባቸውንም አገርና ህዝብንም ማትረፍ ከፈለጉ ትንሽ ቢሆን በታሪክ ቦታ እንዲኖራቸው ከፈለጉ ይሄን ህዝባዊ ጥያቄ ሰላማዊ ህዝባዊ ቢተኝነቱ ከመቀጣጠሉ በፊት ህዝብ ሌላ መስዋዕትነት ከመክፈሉ በፊት መቀበል አለባቸው። ይሄን ጥያቄውን ማቅረብ ከኛ የሚጠበቅ ነገር ነው። ግን በአንተ ግምት ይቀበሉታል ወይ ብትለኝ፣ አይቀበሉትም እንደዚህ አይነት ባህሪ የላቸው ምንም ስለዚህ ይሄን ይሄን ለይቶ ማየት ያስፈልጋልና ተስፋ እያደረኩ አይደለም፣ ግን ሁልጊዜም እድልን መስጠት ያስፈልጋል። መጀመሪያ ታሳያቸዋለህ የመፍትሄውን አቅጣጫ። እሳቸው ካልተቀበሉ ለብልጽግና ፓርቲ ታሳየዋለህ። አንተም እንደ ተቋም እንደ ድርጅት መትረፍና የችግሩ የመፍትሄው አካል መሆን ከፈለክ እድሉ አለ። እድሉን ካልተቀበልክ ግን እንደ ማንኛውም አምባገነን መንግስት ተጠራርገ ትወገዳለህ። ከዛ በኋላ በህግ ነው የአንተ ጉዳይ የሚታየው፣ የመፍትሄው አካልም አትሆንም ተብሎ መነገር ሪሊ ከኛ የሚጠበቀውን ነገር ሁሉ እያደረግን በሆደ ሰፊነት በኃላፊነት ስሜት የምንሰራ መሆናችንን እያሳየን ነው እነሱን ቻሌንጅ ማድረግ ያለብን። ያ በህዝቡ ውስጥ የሞራል የበላይነት ይሰጠናል፣ ጉልበት ይሰጠናል። በዓለም አቀፉ ህብረተሰብ በኃላፊነት የምንሰራ ነገ መንግስትን እንኳ ብንተካ ይችን ሀገር ወደ በጎ ነገር የምናሸጋግር መሆኑን መተማመን መፍጠር ያስችልን። ለዚህ ነው አሁን ይሄ ትግል የሚካሄድ ከሆነ አስቀድሞ መሟላት ያለባቸው ነገሮች አሉ። እነሱን በከፍተኛ ፍጥነት ሌት ተቀን ሰርተን ማሟላት አለብን። ሁለት ነገር በዋናነት ማለት ነው። ድርጅቶች ተሰባስበው በሚኒመም አጀንዳ ይሄን ትግል መምራት አለባቸው። በቁጥጥራቸው ስር ማድረግ አለባቸው፣ የትግሉን አመራር። ይሄ አስፈላጊ ነገር ነው። ይሄን ለማድረግ ሁለት ነገር ያስፈልጋል። የጋራ አጀንዳ ያስፈልጋል፣ የድርጅት ስብስብ መዋቅር ያስፈልጋል። እሱን ነው እየፈጠርን ያለን ነው አሁን በጣም በከፍተኛ ደረጃ በተፋጠነ ሁኔታ እየሄድ ነው። ሁለተኛው ምንድን ነው? መንግስትን ከስልጣን ማውረዳችን ብቻ ግብ አይደለም ግብ አይደለም መንግስትን ለማውረድ ተብለው የተካሄዱ የለውጥ ሂደቶች ምን ያህል ችግር ውስጥ እንደገቡ አይተናል በታሪካችን እኛ ከዛ ትውልድ የተሻለ መሆን አለብን ስለዚህ የተሻለ ዝግጅት ማድረግ አለብን ያ ዝግጅት ምንድን ነው አንዱ ይሄን መንግስት ከስልጣን ካወረድ ነው በኋላ አስተማማኝ የሆነ ዘላቂ የሆነ ስርዓት እንደምንፈጥር የሽግግር ሰነድ አዘጋጅተን በዛ ላይ ተወያይተን መተማመናለን ግባችን መጣል ብቻ ሳይሆን በወደቀው የተሻለ ነገር መተካት እንደሆነ ለኢትዮጵያና ለሕዝቧ ዘላቂ መፍትሄ ማምጣት እንደሆነ ከድል በኋላ አይደለም ፖስታ አብይ፣ አይደለም ያኔ ቅድመ አብይ ማሳየት አለ። ሕዝቡ በእኛ እንዲተማመን ዓለም አቀፉ ኅብረተሰብ በእኛ እምነት እንዲኖረው ማድረግ፣ ያን ዝግጅት እያደረግ ይሄን ካደረግን ምንም ጥርጥር በጣም ባነሰ ጊዜ ባነሰ መስዋዕትነት አስተማማይ ለሆነ ውጤት የሚያበቃ ህዝባዊ እምቢተኝነት ማድረግ እንችላለን። በነገር ላይ መሳይ ከዝግጅታችን ለዛ እንደ አንድ ተነሳሽነት መፍጠሪያ ሁለት ነገሮች ያስበናል። በቅርቡ በኢንተርኔት የትዕይንተ ህዝብ እንጠራለን። ባለፈው ያደረግነው ህዝቡን ሞራሉን ያነሳሳውን በጣም በላቀ በሰፋ ሁኔታ ሚሊዮኖች በሚሳተፉበት ሁኔታ አንድ የበይነመረብ የተቃውሞ ትዕይንተ ህዝብ ለማዘጋጀት አሁን እየተነጋገር ነው። አንድ ልክ ከሱ ማግስት ደግሞ በዋሽንግተን ዲሲ እና በለንደን ከተማ እስካሁን በታሪካችን ካደረግናቸው የተለየ የብሔር ማንነትን የሃይማኖት ማንነትን የተሻገረ የፖለቲካ ልዩነትን የተሻገረ ኢትዮጵያውያን ያን የነበረውን ግረሙቅ ሰብረው ክፍፍል ሰብረው በአንድ ላይ ለአንድ አጀንዳ ወጥተው እንቅስቃሴ የሚያደርጉበት ሰላማዊ ሰልፍ መሬት ላይ ለመጥራት እየተዘጋጀ ነው እና የአብሮነት ኢትዮጵያ ለስምንት ድርጅቶች ደብዳቤ ይጽፈናል። ይሄን ጉዳይ የጋራ ግብረ ኃይል አቋቁመን እኛ ብቻችን ከምንሰራው አብረን እንስራ ብለን ደብዳቤ ወረድ ይጽፈንላቸዋል። በአደባባይም ጥያቄ አቀርበንላቸዋል። አሁን መልስ እየሰጡ ነው። ብዙዎቹ በጎ ፈቃደኞች ናቸው። ይሄን ጉዳይ የጋራ ጉዳያችን ነው፣ በጋራ አብረን እንስራው። እነዚህ ሁለት መድረኮች በከፍተኛ ደረጃ የህዝቡን ተነሳሽነት ይጨምሩታል። ምን ያህል በተደራጀ ሁኔታ በጋራ ነገሮቹን ለመስራት እንደተዘጋጀን ህዝቡ ዓለም አቀፉም ህብረተሰብ እንዲያይ እናደርጋል። አገዛዙን በዛው መጠን እዛው መጠን እናሸብረዋል፣ እናስደነግጠዋል። እና ሪሊ እነዚህ ዝግጅቶችም እንዲሳኩ ሁላችንም ተባብረን መስራት አለብን የሚል እምነት አለኝ። ምክንያቱም እነዛ ዝግጅቶች ያለ ምክንያት አደለም የታሰቡ ለዛ መንደርደሪያ እንዲሆኑ ነው። የህብረተሰቡን ስሜት ትኩረት፣ የዓለም አቀፉን ህብረተሰብ የበለጠ ለመሳብ የሚደረጉ እንቅስቃሴዎች ናቸው እና እኛ ምንም መሳይ ደግሜ ደጋግሜ ይሄን ነገር የምናገረው እንቅልፍ የለንም፣ ሌሊት ከቀን ነው እየሰራ ነው አገዛዙ። ይሄን መረዳት አለበት። ህብረተሰቡ ደግሞ ይሄን አውቆ የስነልቦና ዝግጅት ከወዲሁ ማድረግ አለ ቁሞ ተመልካች ሳይሆን ተሳታፊ መሆናል። አንዱ ቅድመ ሁኔታ ምንድን ነው የሚለው መሳይ፣ እዛ ላይ በቂ የህዝብ ተሳትፎ በነገር ላይ እነዛ አስራ አንድ ቅድመ ሁኔታዎች ዝም ብለው የተቀመጡ አይደለም። ከዓለም የህዝባዊ እምቢተኝነት ትግል የተወሰዱ ትምህርቶች ናቸው ከጥናት የመጡ የመነጩ ናቸው። እና አንዱ አንዱ ቅድመ ሁኔታ ምንድን ነው? በቂ የህዝብ ተሳትፎ መኖር አለበት። በቂ ሲባል ኢትዮጵያ 130 ሚሊዮን ህዝብ ነው ያለው። 130ውም የህዝባዊ እምቢተኝነቱ ተሳታፊ ይሆናል ማለት አይደለም። በጣም ጠንካራ የሆኑ ዓለም አቀፍ ሪሰርቾች በዚህ ጉዳይ ላይ እየተሰሩ የሚያሳዩት አንድ ህዝባዊ እምቢተኝነት ውጤታማ እንዲሆን 3.5% ህዝብ ከተሳተፈ በቂ ነው ነው የበለጠ እርግጠኛ ለመሆን ግን አምስት ፐርሰንቱ ህዝብ ከተሳተፈ ማንም ምድራዊ ኃይል ያን ህዝባዊ እንቅስቃሴ ሊያገደው አይችል ሊያስቆመው አይችል። ስለዚህ አምስት ፐርሰንት ነው የምንፈልገው የግድ እንደው ሁሉም አርሶ አደሩ ሁሉ በየገጠሩ ያለው ይሳተፋል ማለት አለ ከኢትዮጵያ ህዝብ አምስት ፐርሰንቱን ካሳተፍን በእርግጠኝነት በአርባ አምስት ቀን ውስጥ ይህን ህዝባዊ የሚተኝነት ውጤታማ ማረግ ብን አብዛኛዎቹ ጥናቶች የሚያሳዩት ሶስት ነጥብ አምስት ፐርሰንት እኛ ግን እስከ አምስት ፐርሰንት መሄድ አለብን የሚል እምነት አለ። ለዛ ደግሞ የህዝቡ ብዛት ራሱ ጥሩ ድል የሚፈጥር ነው። ለኛ የተመቸ ነው። አጀንዳው የጋራ መሆኑ የበለጠ ድል የሚፈጥር። የኔ ጉዳይ አይደለም ሊል የሚችል ኢትዮጵያዊ አሁን የለም፣ ያው በስልጣን ወይም በጥቅም የተገዛ ሰው ካልሆነ በስተቀር ለራሱ እየዋሸ የሚኖር ጥቅመኛ ሰው ካልሆነ በስተቀር ማንም ኢትዮጵያ ውስጥ አሁን የተጠቀመ የለም፣ ያልተጎዳ የለም። እና ሁሉንም ህዝብ የሚመለከት እና ያን ቁጥር ማችም ለማድረግ በጣም ምቹ ሁኔታ ነው ያለው እና ሪሊ ያንዳንዶቹ ነገሮች እዛ ላይ የተቀመጡት እንዲሁ ዝም ብለው የተቀመጡ አይደሉም። ከጥናት የመነጩ ናቸው። አጠቃላይ ላለፉት መቶ ዓመታት የተካሄዱ የህዝባዊ እምቢተኝነት እንቅስቃሴዎች በመገምገም የተቀመጡ ነጥቦች ናቸው እና ከነሱ ነጥቦች ውስጥ አንድ ወይም ሁለቱ ካልተሳካ ችግር ይፈጥርብናል። አሟጠን ነው መዘጋጀት ያለብን፣ አሟጠን ይሄን ካደረግን ቢሊሚ እስካሁን በኢትዮጵያ የተደረጉ ስህተቶችን አንደግም፣ ከታሪክ ተምረናል ማለት ነው ከራሳችንም ታሪክ ተምረናል ማለት ነው። ከሌሎች ሀገሮችም ተምረናል ማለት ነው። አሁን ማዳጋስካር የሆነውን አይተሃል አይደል? የንዚዎች ተነሱ፣ ጣሉት። ግን ማነው ስልጣኑን የወሰደው? ወታደሩ ነው የያዘው። የእኛ ግን እሱ አይሆነም። እነሱ በእኛ መጠን አልተዘጋጁም። ማ ብሶቱ ገነፈለ፣ የሆነ ነገር ስፓርክ አደረገው፣ ወጡና አጥለቀለቁ። አምባገነኑ መሪ ጥሎ አገር ጥሎ ለመሄድ ተገደደ። የኛ ግን ከዚህ ሁሉ የተማረ ነው ከራሳችን ያለፈ ታሪክ የተማረ ነው። አሁን እየተካሄዱ ከአረብ ስፕሪንግ ተምረናል። አሁን ከጀንዚ ሙቭመንት እየተማር ነው የእኛ በቂ ዝግጅት የተደረገበት ከእነዚህ ሁሉ ሂደቶች የተማረ ስለዚህ በጣም በአነስተኛ ጊዜ፣ በአነስተኛ መስዋዕትነት ለላቀ ውጤት የሚያበቃ ህዝባዊ የሚተኝነት ነው የሚሆነው። በዛ ሀላፊነት ነው ደረጃ ነው እየተዘጋጀን ያለ ነው መሳይ በግራንድነቷን በምትለው መልክ ዝግጅቱ አለ ወይ የሚለውን ትንሽ እንደው ህብረተሰቡ በደንብ መሬት የያዘና በደንብ እምነት በሚጥልበት ሁኔታ አሁን የምትለው ዝግጅት ተደርጓል? ብዙ ነገሮች አድርገናል ሲባል ምን ያህል የሚታይ ለምሳሌ፣ አብሮነት የሚያደርገውን እንቅስቃሴ እናያለን። ግን ከሌሎች ለምሳሌ፣ በኢትዮጵያ ውስጥ ያሉ ተቋሚ ፓርቲዎች ገና አልተዘጋጁም። እንደውም ስለ ምርጫ ነው ከምርጫ ቦርድ ጋር ፍጥጫ ውስጥ የገቡት እንጂ ይሄ ገብቶ በራቸውን ሊያንኳኳ ደጃፋቸው የደረሰውን ህዝባዊ ቢተኝነት እንኳን በደንብ በቅጡ ተረድተው የእኛ ሚና ምንድን ነው የሚል ላይ ከውሳኔ እንኳን መድረስ አልቻሉም። ውጭ ያለውም ዲያስፖራውም ገና ውሃውም አልሞቀም። እና ዝግጅት አድርገናል ተጠናቋል፣ ከሌላው የተሻለ ነው ስትል ምንድን ነው መሬት ላይ ሊታይ የሚችል ምን ነገር አለ? እንደው አሁን እዚህ ላይ ልገልጾ የምችለው ከይቅርታ ጋር ዝግጅቱ ተጠናቋል አላልኩ፣ በከፍተኛ ደረጃ እየተዘጋጀ መዘጋጀት ብቻ አይደለም በጣም በጣም ተስፋ ሰጪ ሁኔታዎችም ለውጦችም እያየን ቅድም ጠቅሼልሃል እኔ እናንተ እኮ የዛሬ አምስት ወር ስድስት ወር በሰላማዊ ህዝባዊ እምቢተኝነት ጉዳይ ስንከራከር ነው የነበረው አደለም አሁን ግን በጋራ ነው እያሰብን ያለ ነው በቃ ሁላችንም አምነንበት ወደዛ አቅጣጫ የጋራ ጥረት እናድርግ ነው እያልን ያለ ታስታውሳለህ የዛሬ ዓመት ጦርነት ይቁም ብለው አገር ቤት ያሉ ተቃዋሚዎች እንቅስቃሴ ሲያደርጉ አብዛኛዎቹ የታጠቁ ሀይሎች ደስተኛ አልነበሩም ልክ የነሱን ትግል የሚጠልፍ አንደርማይን የሚያደርግ አድርገው ነበር ያዩት። አሁን ግን ለእነሱም የሚጠቅም መሆኑን አምነው ተቀብለው እነዘመነ ካሴ ሳይቀሩ በአደባባይ ወጥተው ህዝባዊ ቤተኝነትም እየቀሰቀሱ አየህ። ስለዚህ ፖለቲካው ማጭ እያደረግን የተሻለ ነገር እየተፈጠረ ነው። እና ዝግጅት አጠናቀን አላልኩም። በከፍተኛ ደረጃ ዝግጅት እያደረግን ነው። ለመጠናቀቅ የሚቀራቸው ነገሮች አሉ። ያ ደግሞ ሊጠናቀቅ የሚችለው በሁላችንም ርብርብ ነው። ስለዚህ እሱን ታሳቢ ማድረግ ያስፈልጋል። እና አሁን ስምንት ድርጅቶች ኦልሬዲ ደብዳቤ ጽፈናል። እነዛ ኢትዮጵያ ውስጥ ያለውን ማህበራዊ መሰረት ግምት ውስጥ አስገብተን ይሄ ነን የሚ ኢትዮጵያኒስት ነን የሚሉ ኃይሎች የሚሳተፉበት ነው። የአማራ ኮሚኒቲ የሚሳተፉበት ነው። የኦሮሞ ኮሚኒቲ፣ የትግራይ ኮሚኒቲ፣ የደቡብ ኮሚኒቲ፣ የሶማሌ ኮሚኒቲ እነዚህ ሁሉ የሚሳተፉበት ነው። አሁን ተመሳሳይ ስራ የምንሰራ ስብስቦች አለን እዚህ ቨርጂኒያ ከዚህ በቅርብ ጊዜ የተቋቋመው ፎረም አለ አይደለም፣ እነ አቶ ጀዋር እኔ ሌሎችም ሰዎች ያለንበት እሱ ጋር አሁን እየተነጋገረ ነው። ምናልባት ዛሬ ወይም ነገም ስብሰባ ይኖረናል በዚህ ጉዳይ ላይ ለመነጋገር። የደቡብ ፓርቲዎች እና የፖለቲካ ኃይሎች የተሰባሰቡበት አካል ኦረዲ ለጥያቄያችን መልስ ሰጥቷል። የጋራ ግብረ ኃይል ተሎ አቋቁመን ይህን እንቅስቃሴ መጀመር አለበት የሚል እና ሪሊ እያንዳንዱን ቀንኛ እየተጠቀምንበት ነው። አገር ቤት ያሉ ፓርቲዎች ጋርም እንዲሁ ዝም ብለን ማንገናኝ አድርገህ እንዳታስበን ማለት ነው፣ ግንኙነት አለን፣ እንነጋገራለን። ህጋዊ ፓርቲዎች ናቸው፣ ሰላማዊ ፓርቲዎች ናቸው። የዚህ ጉዳይ ዋና ባለቤት መሆን አለባቸው ብለን እናምናለን እነሱ። ስለዚህ ከእነሱም ጋር በተቀናጀ ሁኔታ በተናበበ ሁኔታ በተባበር ሁኔታ ነው ምንሰራ። ግን ደግሞ የምናደርገውን ዝግጅት መሳይ በእያንዳንዱ ቀን የመጣን ሚዲያ ላይ እናቀርባለን ማለት አይደለም የፖለቲካ ጉዳይ ነው በአደባባይ የምንናገረው ዝግጅት ይኖራል። ከአደባባይ ውጭ ደግሞ በሚስጥር የምንሰራው ዝግጅት ይኖራል። ባይዘወይ ሰላማዊ ትግል በሚስጥር ይመራል መብት ነው። የግድ በአደባባይ ማድረግ የለብን። በአደባባይ የምታደርገውን በአደባባይ ታደርጋለህ። ከአገዛዙ ባህሪ አንጻር ደግሞ በሚስጥር መያዝ አለብኝ የምትለውን በሚስጥር ታደርጋለ። እንኳንስ አደለም ሀገር ቤት ያሉ ፓርቲዎችን እና አገዛዙ ውስጥ ያሉ ኃይሎችን አድሬስ እያደረግን ነው ኮንታክት እየፈጠርን ነው። በጣም በከፍተኛ ደረጃ በግልጽ እንኳ ባይችሉ ውስጥ ለውስጥ ከኛ ጋር ለመስራት የሚፈልጉ ብዙ ያገዛዙ ባለስልጣናት እንዳሉ እያየን ነው። ኮንታክት እየፈጠር ነው። አደለም ከተቃዋሚ ኃይሎች ጋር ማለት ነው። ግን ያን ሁሉ እያወጣን በአደባባይ ከነከሌ ጋር ከነከሌ ግን ልንላችል። በዛ ደረጃ ነው የምንዘጋጅ። አገዛዙን ራሱ ከውስጡ ሊያፈርስ የሚችል፣ ሊከፋፍል የሚችል ሰዎች አደጋው ታይቷቸው በብልጽግና ውስጥ ያሉ ሰዎች አስቀድመው ነገሮች እንዳይመለሱ ሆነው ከመበላሸታቸው በፊት ሰልፋቸውን ከህዝብ ጋር እንዲያደርጉ ይህን ጥረት እያደረግን ነው። በዚህ በአደባባይም እየነገርናቸው ሳይረፍድባችሁ ሳይመሽባችሁ ከህዝብ ጋር ቆሙ። ይህ አገዛዝ የትም ይዟችሁ የሚጠፋ አገዛዝ ነው እንጂ ለምንም የሚጠቅማችኋል። ለጊዜው ደመወዝ ሊከፍላችሁ ይችላል። ኢኮኖሚ ጥቅም ይሰጣችኋል፣ ስልጣን ይሰጣችኋል። በዘላቂነት ግን የራሳችሁንም የቤተሰባችሁንም የሀገራችሁንም የህዝባችሁን ህልውና አደጋ ውስጥ የሚትም መንግስት ነው። ከዚህ መንግስት ጋር መንገታገት የትም አያደርስም። ግን በአንድ ጊዜ ሁሉም ወጥቶ ደግሞ እንዲሰራ አንጠብቅ። ሚስጥራዊ ግንኙነት የሚያደርጉ ሰዎች ይኖራሉ፣ ከኛ ጋር አብረው የሚሰሩ እየለቀቁ ደግሞ በአደባባይ እንደነ ታየደ እንዳ በድፍረት ወጥተው ከዚህ መንግስት ጋር አልቀጥልም። ይሄ መንግስት ጨካኝ ነው፣ አረመኔ ነው። ከህዝብ ጋር አስተላለፊን አድርጌያለሁ የሚሉ ሰዎች ደግሞ መምጣት አለባቸው። እና በሁሉም ዘርፍ ነው እየሞክርን ያለ ነው እና አንዳንዴ እንደው በየቀኑ ወጥን መግለጫ ካልሰጠን የሆነ ነገር አቁመናል ማለት አይደል? እኔ ደግሜ ደጋግሜ ተናገረን እንቅልፍ የለም እ እንቅልፍ የለኝ። ኦልሞስት ሀያ አራት ሰዓት ነው ሰራው። በዚህ የግድ ነው ምክንያቱም ይሄ ሀገርና ያው እንገናኛለን። ከዚህ በኋላማ አንተም ራሱ በሄድክበት ባለፍክበት ሁሉ እየተከተልን ምን አደረሳችሁት ብለው ሁሉ ብለን እንጠይቃለን። ምክንያቱም ተጀምሯል። አሁን በቃ መጋረጃው ተገልጧል። ምንድን ነው መቀነቱም ተፈቷል። ከዚህ በኋላ ወደ ኋላ የምንመለስበትም አይደለም። እንደዚህ አይነት ሚዲያዎች እንደ አንከር ሌሎች ሚዲያዎች ደግሞ ይሄ ትግል በደንብ ስር ይዞ ሄዶ ለውጥ እንዲያመጣ በሚዲያ በኩል ሚናችንን መጫወት አለብን። ሌላም ስራም የለንም። እናንተ እንቅልፍ እንደሌላችሁ እንደ ሚዲያ ባለሙያ እኛም እንቅልፍ አይኖረንም ከዚህ በኋላ ተጀምሯል። ኢትዮጵያ ህዝብ ወጥቷል፣ በቃ አይነ ጥላው ተገፏል፣ መጋረጃው ተገልጧል። ግን እንደው ልደቱ ከልምድም ከተለያዩ ነገሮች ተነስታ አሁን ተጀምሯል፣ አሁን እንግዲህ አንዳንድ ቦታ ማዳከም፣ አንዳንድ ቦታ ማዳፈን፣ ስርዓቱ ደንግጧል፣ ምን እየተቅበዘበዘን ያለውና እንደው ምን ምክር ታስተላልፍላችኋል? ተስፋ እንዳይቆርጡ የፖሊስ ዱላ አይተው የአገዛዙን ጥይት ጩኸትና መግደልና ማፈን ማሰርን አይተው ከጀመሩት ትግል ወደኋላ እንዳይሉ፣ እዚህም እዛም ደግሞ ነገ እኛ ብንነሳ እንዲገጥመናል ብለውም እንዳይፈሩ። በዚህ አጋጣሚ ለኢትዮጵያ ህዝብ ምክንያቱም ያልተነካ የህብረተሰብ ክፍል የለም። ሁሉም በሩ ተንኳክቷል። ሌላው ቀርቶ ወታደሩ ክፍልም መሳሪያ የታጠቀውም ከህዝቡ ባልተናነሰ ጥያቄ አለው። እንደሰማነው ከሆነ ምስራቅ አደርጌ ውስጥ እኮ ፖሊሶች ናቸው ጥያቄ ያቀረቡት የጸጥታው መዋቅር ከሆኑ ጥያቄ ያቀረበው ራበን ያለው የጸጥታው መዋቅር ነው። ፓርላማውም ራሱ ኮርቦናል እያለ ነው። ስለዚህ ምን መደረግ አለበት? እንደው በአጭሩ በቀጣይ በብዙ ነገሮች እንመጣለን። አብዛኛውን የሚዲያ ስርጭታችንም ከዚሁ ከህዝባዊ ትግሉ ጋር በተያዘ ነው እንግዲህ እንደው ትኩረት ሰተን የምናከናውነው እና እንደው እንደ መነሻ አሁን የተጀመረው ትግል ወደኋላ እንዳፈገፍግ እንደ መልእክትም የሚሆን ነገር ካለ በሱ ጥያቄ ነው ዝግጅታችን የምናበቃው ጥሩ ነው ለመዝጊያ ጥሩ ነው ያነሳኸው። እኔ መጀመሪያ የህዝቡን መተባበር የህዝቡን የትግሉ ተሳታፊ መሆን ነው ውጤታማ መሆን መጀመሪያ የሚወስነው የፖለቲካ ኃይሎቹ የሚዲያው፣ የሲቪክ ማህበራቱ ትብብር ነው። መጀመሪያ እሱ ነው። ብዙ ጊዜ ህዝቡ ህዝቡ ያዳምጣል መሳይ። ህዝቡ ችግር ውስጥ የሚገባው እኛ የተከፋፈለ አመለካከት ስንይዝ አይ አሁን ሰላማዊ ትግልን ወይም ህዝባዊ እምቢተኝነትን በሚመለከት እኔና አንተ፣ እኔና ጀዋር፣ እኔና አቶ ገዱ፣ እኔና የሆነ ሰው በትግሉ እንቅስቃሴ ውስጥ ያለ የተከፋፈለ አመለካከት ካለን የህዝቡ አመለካከት የተከፋፈለ ነው። በሙሉ ልብ ተሳታፊ አይሆንም። ስለዚህ የመጀመሪያው የፖለቲካ ኃይሉ፣ ሲቪክ ማህበራቱ፣ መገናኛ ብዙሃን ኢቭን አሁን በሶሻል ሚዲያ አክቲቭሊ እንቅስቃሴ የሚያደርጉ ኃይሎች አክቲቪስቶች አንድ አንድ አንድ አይነት አመለካከት ወደ ህዝቡ ማድረስ አለብን። ህዝባዊ ቢተኝነት ይቻላል፣ ይቻላል ያዋጣል የሚለውን ስነ ልቦና መፍጠር አለብን። በራስ መተማመን መፍጠር አለብን። ይህን ካደረግን ህዝቡ ያዳምጣል። መሳይ ስንከፋፈል ግን የማንኛችን ሀሳብ ነው ትክክል የሚለውን ለማወቅ ለመገንዘብ ይቸገራል። አንዳንዴም ሲመርጥ የተሳሳተውን መንገድ ሊመርጥ ይችላል ህብረተሰብ አንድ ላይ ግን ካወራን አንድ ላይ ግን ይሄን አስተሳሰብ ካራመድን ቢልሚ ምንም ጥርጥር የለኝም በህዝቡ ላይ ህዝቡ ይቀበላል ይቀበላል፣ ምንም ጥርጥር የለው እና ዋናው ነገር በዚህ ደረጃ እኛ የፖለቲካ ኤሊቱ መዘጋጀት አለብን። በፍጥነት እየተዘጋጀን ነው፣ ግን በፍጥነት በበለጠ ስፋት መዘጋጀት ይኖርብን። ህብረተሰቡ በፍርሃት ምንም የሚለወጥ ነገር የለም። ኢትዮጵያ ውስጥ አሁን በዝምታ የሆኑ ኃይሎች ለውጥ እንዲያመጡ በመጠበቅ የሚለወጥ ነገር የለም። ይህ አገዛዝ ለአንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብ የእርስ በርስ መገዳደል፣ የኢትዮጵያ ሀገረ መንግስት መፍረስ አይቀሬ የሆነ ነው የሚመጣው፣ የበለጠ እየቀረበ ነው የሚመጣው። በዚህ መንግስት ምንም ምንም ተስፋ ልናደርግ የሚገባን ነገር መኖር የለበትም። ተስፋችን መሟጠጥ አለበት። በቃ ይሄ መንግስት ከዚህ በኋላ ሊፈታልን የሚችል ችግር የለም። ስለዚህ አሁን እኛ የፖለቲካ ኃይሎችም ሚዲያም፣ ህዝብም ይሄ መንግስት ጥሩ መንግስት ነው ወይስ አይደለም፣ ክፉ ነው ወይስ አይደለም፣ ዛሬ እንዲህ አደረገ፣ ነገ እንዲህ አደረገ የሚለው ላይ አይደለም ትኩረት ማድረግ። ይሄ ጨካኝ ሆነ፣ ለህዝብ የማይበጅ መሆኑን ያረጋገጥ ነው መንግስት እንዴት ነው በህዝብ ትግል መንበርከክ ያለበት መሸነፍ ያለበት በሚለው ጥያቄ ላይ ነው ማተኮር ያለበት። ህብረተሰቡም አሁን ችግርን መቁጠር ምንም ጥቅም የለም። ቤት ክራይ ተወደደብኝ፣ ነዳጅ ተወደደብኝ፣ ከስራ ተባረርኩ፣ እንዲኮንኩ የሚለውን ብሶት አይደለም አሁ መስማት የምንፈልገው፣ እሱ ከበቂ በላይ ተነግሯል ተነግሯል። ይሄ መንግስት እስካለ ድረስ እንኳንስ አይደለም ቀርቶ የኑሮ ውድነት የስራ ዋስትና የምናምን እንደ ሀገርና እንደ ህዝብ መቀጠል አንችልም። ከፊታችን የሚጠብቀን መፈራረስ ነው፣ እየተላለቁ መፈራረስ ነው። ስለዚህ እያንዳንዱ ህብረተሰብ ይሄን ተገንዝቦ የትግሉ አካል መሆናል። እኔ እዚህ ትግል ውስጥ ተሳትፎ ካላደረግኩ የራሴ